ሰላም በአዲስ ቤት መጥተናል ሰላም ለእናንተ ይሆን እንዴት ናችሁ የሳሪ ቤተሰቦች እንግዲህ ሩሃማ ኤዶም ሰብለወንጌል አዲስ አለም እና እንዲሁም ሳሪቲ በአንድ መጥታለች እና ሰላም ለእናንተ ሆን እንዴት ናችሁ ላይክ ሼር ሰብስክራይብ አድርጉ እንግዲህ ሳሪቱ ጀምራለች እኛም ዛሬ አብረናት መጥተናል፣ ባለን በምግብ መጥተናል። በድሮ ስታይል ተመልሰናል ማለት ነው። ከዚህ በኋላ በዚህ ይቀጥላል። እንግዲህ ሳሪየ ሰላም በሏት ወይም ሰላም በያቸው ማለት ነው። ሰላም በያችሁ፣ ሰላም ፋሚሊዎች። እንግዲህ አብረን እንቀጥላለን። ዩቲዩብ ፋሚሊዎች ሰብስክራይብ አድርጉ፣ አብረን ይጣሁኩኛላ ላይክ አድርጉ።

በቤቴ እ እንድርገቤ ነው። መንፈስ ቅዱስ እሷ አበይ ሰብስም እኛ በስመ ሴ አንድ ነን ለማለት ነው አንድ ያድርገን። ዛሬ አልጫ ነው። ምን በላ አልጫ፣ ምድር አልጫ እንዳትሉን፣ በርበሬ ስለሌለ ነው። አልጫ እንዳትሉን፣ አልጫ እኮ ብዙ ሰዎች ይወዳሉ። ሰላጣም አለ

ሰዎች እና ቁርሳችሁ እንደ ያዙ ያዙ ማነው የቀደመው?

እርሱ ይደረግበታል፣ አለ አይደል እነ ሳሪ ፋሚሊዎች እየበላችሁ ጋይስ፣ እሺ፣ እየበላችሁ ይሄ ህብረትማ በፊት ሁለት ነበር፣ ዛሬ ሶስት ሆነ። ለጥቂት ጊዜም ሶስት አቅራቢ መጥተናል እንግዲህ

እ በሰላም በሌላ ስራ እንመጣለን፣ በሌላ ምግብ እንመጣለን።